አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹ በቅድሚያም በአማራ ክልል በከባድ መሳሪያ የታገዘ ዘመቻ በፋኖ ኃይሎች መገኛ ላይ ተከፍቶ ውጊያ መደረጉ ተነገርም አቶ እስክንድር ነጋ እኛን አመራሮችን በታሪክ ተወቃሽ ያደርገናል ያሉትን ጉዳይ አቅርቧል። ሌላኛው የፋኖ አመራር አስረስማረ ደግሞ አሰቃቂውን ድርጊት መነሻ አድርገው አገዛዞ አሸባሪ ነው የምንለው በዚህና መሰል ምክንያቶች ነው ሲሉ ገልጿል። ከመከላከያ ሰራዊቱ በኩል የተሰጠው መግለጫ ደግሞ ራስ ምታት ሆነንባቸዋል ይላል። በቀዳሚነት በዝርዝር የምንመለከተው ጉዳይም ይሆናል። ጠቅላይ ሚኒስትሩ ከሰሞኑ ራሳቸው በበላይነት በሚመሩት በቢሊዮኖች የሚቆጠር ሀብት ምዝበራ ላይ ባለስልጣኖቻቸውን ማባረር እና ማሰራቸውን መዘገባችን ይታወሳል። አሁን አዳዲስ ባለስልጣናት መሾማቸው ሲሰማ አገዛዙም ይህንን ይፋ አድርጓል፤ እንመለከተዋለን። ካቢኔው በትግራይ ሰራዊት ቲዲኤፍ ዙሪያ አስቸኳይ ስብሰባ መቀመጡ ተገለጸም። ይህ በእንዲህ እንዳለ የሰራዊቱ አባላት ለሶስተኛ ቀን መንገዶችን ዘግተው የዋሉባቸው ስፍራዎች እንዳሉም ተነግሯል። ተጨማሪውን ይዘናል። ብልጽግና እየተሰባሰቡትን የተቃዋሚ ፓርቲዎች አባላትን እያሰረና እየደበደበ መሆኑ ተነገረም። ፓርቲዎቹ አባሎቻቸው በሌሊት ጭምር እየታሰሩ እንደሆነም ገልጸዋል። ሰሙታላችሁም። የአራት ኪሎ አስተዳደር ባበዳሪዎቹ ኢትዮጵያ ሊያስከስስ እንደሚችል ተገለጸም። ይህ ክስ ከቢሊዮን ዶላሩ ጋር የተያዘ ነው። ሌላኛው መረጃችን ነው፣ ጀነራሉ ካይሮ ገብቷል። ይህ የሆኖ ዶናልድ ትራምፕ በማካሪያቸው በኩል የህዳሴው ግድብ የሞት ስረት ጉዳይ ነው ካሉ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በከባድ መሳሪያ የታገዘ ዘመቻ በፋኖ ኃይሎች መገኛ ላይ ተከፍቶ ውጊያ መደረጉ ተነገረም። አቶ እስክንድር ነጋ እኛን አመራሮችን በታሪክ ተወቃሽ ያደርገናል ያሉትን ጉዳይ አቅርበዋል። ሌላኛው የፋኖ አመራር አስረስ ማረ ደግሞ አሰቃቂውን ድርጊት መነሻ አድርገው አገዛዞ አሸባሪ ነው የምንለው በዚህና መሰል ምክንያቶች ነው ሲሉ ገልጿል። ከመከላከያ ሰራዊቱ በኩል የተሰራጨው መግለጫ ደግሞም ራስ ምታት ሆነናል ይላል። በአማራ ክልል እየተደረገ ያለው ውጊያ አሁን መቆሚያ ያገኘ አልሆነም። ዛሬም ስለ ጠንካራ ዘመቻዎች፣ በፋኖ ኃይሎች ስለሚያዙ የወረዳ ከተሞች፣ እንደዚሁም ስላሳዛኝ ግድያዎች እየተነገረ ነው የቀጠለው። በማሳያነት ከሰሞኑ በጎጃም ቀጠና ተፈጸመ በሚል የተነገረው ዘግናኝ ድርጊት ዛሬ መነጋገሪያ ሆኖ ውሏል። የመንግስት ኃይሎች ባንዲት የፋኖ ታጣቂ ላይ ፈጸሙት በሚል የፋኖ ኃይሎች ይፋ ያደረጉት አስነዋሪ ድርጊትን በተመለከተ የሚናገሩት የፋኖ አመራሩ አስረስማረም ይህ መሳሪያ ባነሳች አባል ላይ ይሆን እንጂም በክልሉ ሰላማዊ ዜጎች ላይ ሳይነገር በየጊዜው እየተፈጸመ የቀጠለ ድርጊት ነው በማለት ያስረዳሉ። ይህ ደግሞ አገዛዙ በዜጎቹ ላይ ጭካኔንም አውሬነትንም እየተገበረ በፍርሃት የመግዛት ፍላጎቱ ማሳያ ነው ሲሉም ያክላሉ። አገዛዙ አሸባሪ አገዛዝ ነው ስንል በምን መሰረት ላይ ቆመን፣ በምን ማስረጃ ላይ ቆመን፣ ምንን ታሳቢ አድርገን ያን ብያኔ እንደሰጠ ነው እና አረመኔነቱንም እንደምንገልጽ በተግባር የታየበት ድርጊት ነው። ይሄ ድርጊት በጥቅሉ ይሄ የሚፈጸምበት ዋነኛ ዓላማ ሕዝቡን በማሸበር በማስፈራራት እንዲህ አይነት ቴረር በማድረግ ፖለቲካዊ ፍላጎትን ለማሳካት ስልጣን ላይ በዚህ መንገድ ለመቆየት የአማራን ሕዝብ በባርነት ለመያዝ እንዲህ አይነት ድርጊቶችን በመፈጸም ሌላውንም ከትግል ሜዳ አርቃለው ወይ ወደ ትግል የሚገቡትን አስቆማለው የሚል የተሳሳተ ግንዛቤ ይዞ ነው። አገዛዙ ይህን ድርጊት እየፈጸመ ያለው የሆነው ሆኖ፣ በክልሉ በተለያዩ ስፍራዎች የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። የፋኖ ኃይሎች ከመንግስት የጸጥታ አካላት ጋር ጠንካራ ውጊያ ከተደረገ በኋላ ገባን ካሉባቸው ከተሞች ውስጥ በወሎ ቀጠና ከመካነ ሰላም ብዙም በማይርቅ አካባቢ የምትገኘው ገነት ትጠቀሳለች። በተለምዶ በብዙ ጉዳዮች ላይ በምሳሌነት የምትነሳውን ጨቆረርም እንደዚሁ። በሰሜን ወሎ ዞን ጌራና ደግሞ የመንግስት ኃይሎች ለቀው መውጣታቸውን ተከትሎ ነው ታጣቂዎች መግባታቸው የተሰማው። በሰሜን አዞን ሞረት እና ጆሮ ጅሁር ከተማ በሎ ቀጠና ደግሞ ደጎሎ ወታደራዊ ካምፕ የተፈጸሙ ጥቃቶችም የዚህ የቀጠለ የእርስ በርስ ጦርነት ዕለታዊ መገለጫዎች ናቸው። በእለቱ በመጠን ግዙፍ የተባለው ዘመቻ የተደረገው ደግሞ በማዕከላዊ ጎንደር አለፋ ጣቁሳ ቀጠና ነው። ትናንት የፋኑ የተለያዩ አደረጃጀት አመራሮች ስብሰባ ተደርጓል የሚለው መረጃ መሰራጨቱን ተከትሎ የብልጽግናው መንግስት የሆኗል ባለበት ደልጊ ቀጠና ነው ሰፊ ዘመቻውን የከፈተው። በዚህም በሁለቱም የኢትዮጵያ ኃይሎች መካከል ሰብአዊና ሳይ ጉዳትን ያስከተለ ውጊያ እንደነበርም ታውቋል። በሀገር አቀፍ ደረጃ የሚቃወሙትን አካላት መሰባሰብ ብቻ ሳይሆን በፋኖ ኃይሎች አደረጃጀቶች መካከል የሚፈጠር መሰባሰብን በስጋት የሚያቀርበው ብልጽግና እነዚህ ኃይሎች ወደ አንድነት እንዳይመጡ የሚያደርገውን ቅስቀሳም እንደቀጠለ ነው። ከፋኖ አመራሮች አንዱ የሆኑት እስክንድር ነጋም የብልጽግና አገዛዝን መርዘኛ በሚል ገልጸው ነገር ግን ወደ አንድነት ላለመምጣታችን ታሪክ የሚወቅሰን እኛ ነው፣ የፋኖ አመራሮችን ነው ሲሉ ያስቀምጣሉ። የፋኖ አንድነት እስካሁን እውን መሆን አለመቻሉ የፋኖ መሪዎችን በታሪክ ሲያስወቅሰን የሚኖር ጥቁር ነጥብ ነው። አብዛኞቻችን የፋኖ መሪዎች በታሪክ ተጠያቂነት እንዳለብን ከተገነዘብን ውለን አድረናል። በዚህም ሳቢያ በሁሉም ወገን ይበል የሚያሰኙ ጅማሮችን እየሰራን እንገኛለን። በዚህ መንፈስ እከላይነው ንጹሕ እከላይነው ጥፋተኛ ሳንባባል

በፋኖ ኃይሎች ሁለቱም አመራሮች ማብራሪያም በአጠቃላይ የተፈጸመ በተባለው ዘገናዊ ድርጊትም ስሙ የተነሳው ያገዛዙ ሰራዊት ግን ራሱን ተከላክሏል። አሁን የመከላከያ ሰራዊቱ ዝግጅቱ ከበቂ በላይ መሆኑ ለጠላቶቻችንና ለቅጥረኞቻቸው ራስ ምታት ሆኗል የሚል መግለጫ ንም አክሏል። ከሰሞኑ በብሔራዊ ቴሌቪዥን በቀረበ አንድ ወታደራዊ አዛዥ አማካኝነትም ጠላት ተብለው የተመደቡ ኃይሎችን በተመለከተ እንዲህ ባለመልኩ ቀርቦ እንደነበር መዘገባችንም ይታወሳል። የባህር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸም እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ሕወሓት ኦነግሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። በመሆኑም እነዚህ ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ራሳቸው በበላይነት በሚመሩት ናም በቢሊዮኖች የሚቆጠር ሀብት ምዝበራ ላይ ባለስልጣኖቻቸውን ማባረርና ማሰራቸውን መዘገባችን ይታወሳል። አሁን አዳዲስ ባለስልጣናትን መሾማቸው ሲገለጽ አገዛዙም ይህንን ይፋ አድርጎታል። በጎዴው ጋዝ በዳንጎቴው የማዳበሪያ ስምምነት ተሸፍኖ ያልፈ ዘንድ የተሰራበት የጅቡቲ የማዳበሪያ ምዝበራ አስደንጋጭ ነው። ከቀናት በፊት በቢሊዮኖች የአገር ገንዘብ ወጥቶበት ማዳበሪያ ከቻይና ተልኮ ጅቡቲ ሲደርስ ድንጋይ ሆኖ ለተገኘው የኢትዮጵያ ሀብትና የብልጽግናው መንግስታዊ ምዝበራ መዘገባችን የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም ያንን ክስተት ተከትሎ ሹማምንትን ተጠያቂ እንዳደረጉ ለማሳየት በሚል የአንድ ሰው አገዛዝን በሚተገበሩበት ሀገር የተወሰኑ ባለስልጣናትን ማሳሰራቸውና የቦርድ ሰብሳቢና የተቋማት ስራ አስፈጻሚና ምክትሎቻቸውን ማባረራቸውን የጠቅላይ ሚኒስትር ጽህፈት ቤት ምንጮቻችንን ዋቢ ያድርገን መዘገባችን አይዘነጋም። ከነዚህ ሰዎች ውስጥ ደግሞ ወደ አሜሪካ ልካቸው የከሸፈ ክራሞት ላይ ያሉት የገንዘብ ሚኒስትሩ አህመድ ሺዴ ሲሆኑ የተባረሩትም ከሺፒንግ ቦርድ ሰብሳቢነታቸው ነው። የኢትዮጵያ ግብርና ስራዎች ኮርፖሬሽን፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ፣ ሌሎችም በዚህ ሂደት ውስጥ የሚሰሩ ባልደረቦችና አመራሮች እንዲታሰሩ አብይ አህመድ አዘው ይህ ተፈጻሚ ሲሆንም ሰንብቷል። የሁለቱም ተቋማት ስራ አስፈጻሚዎች ከነ ምክትሎቻቸው መባረራቸውም ይታወቃል። ይህ በቀናት ውስጥ ይፋ ሊደረግ ቀጠሮ ተይዞለትም ነበርም። እንዲያም ሆኖ መንግስታዊ ሙስና የለም ብለው ለሀገሩ ህዝብ ደጋግመው ቃል የገቡት አብይ አህመድ ይህ ን ቃላቸውን በአደባባይ ውድቅ የሚያደርግ ምዝበራ ነውና እስካሁን አልተገለጽም ነገር ግን በተባረሩ ሹማምንት ምትክ ሌሎች መሾማቸውንም አገዛዙ ራሱ አረጋግጧል። የኢትዮጵያ ማሪታይም ሀይን ባለስልጣን ዋና ዳይሬክተር የነበሩት በሪ ሷምሎ ከሁለት ዓመት ከመንፈቅ ቆይታ በኋላም በአብዱልበር ሸምሱ ተተክተዋል የሚል መግለጫ አሰራጅቷል። በቦርድ ሰብሳቢነት ደግሞ አህመድ ሺዴ መባረራቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ የኦህዴድ ብልጽግናው ሰው ብርሃኑ ጸጋይን በቦታው መሾማቸውን ኢትዮ ፎረም ከምንጮቹ ሰምቷል ተገኝተዋል። እኒህ ሰው በጅቡቲ ኢምባሲ ለአመታት ቆይተው በውጭ ጉዳይ ሚኒስተር ስልጣን በቅርቡ የተሰጣቸው የቀድሞ የኢህአዴግ አገልጋይ እንደነበሩ ይታወቃል። እንደ ኢትዮ ፎረም የቤተ መንግስቱ ምንጮች ከሆነም ጠቅላይ ሚኒስትር አብይ አህመድ ሰሞኑን ሌላኛው አባረሯቸው ሹም የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ክፍሌ ወልደ ማርያም ናቸው። እሳቸውንም በሌላ ባለስልጣን የተኩ ሲሆን የቦርድ ሰብሳቢ የነበሩት ግርማመንቴም ተነስቷል። ሁለቱን ምሽማምንት የተኩት ደግሞ ሴት ባለስልጣናት መሆናቸው ነው የጠቅላይ የሚኒስትር ጽፈት ቤት ምንጮች የገለጹት በአድ ንጥረ ነገሮች የተቀላቀለበት ማዳበሪያም ለዛውም አስቀድሞ የተበላሸ ግብዓት የብልጽግናው ሹማምንት ክሬም በሌላቸው መርከቦች ተጠቅመው ወደ ወደብ ማጓጉዘው በዋናነት ደግሞ በሶስት መርከቦች ላይ በሁለቱ 50 ሺ 50 ሺ ሜትሪክ ቶን በሶስተኛው ደግሞ 52ሺ ሜትሪክ ቶን ማዳበሪያን ከጥቅም ውጭ እንዳደረጉ ይታወቃል። ጠቅላይ ሚኒስትሩ ጨቅጫቃ በሚል የሚገልጹት የሀገሪቱ አርሶ አደር እንዲህ ባለመልኩ ይገዛለት ዘንድ በሳቸው ትእዛዝ እንዲፈጸም የተባለው የማዳበሪያ ግዥም ከስምምነት አንስቶ ከድሬነጅ እስከ ወደብ ኪራይ ድረስ እንደዚሁም ለእገታ ማስረቀቂያ ተብሎ እስከተከፈለው ገንዘብም በቢሊዮኖች የሚቆጠር ስለመሆኑ ተሰምቷል። ካቢኔው በትግራይ ሰራዊት ቲዲኤፍ ዙሪያ አስቸኳይ ስብሰባ መቀመጡ ተገለጸም። ይህ በእንዲህ እንዳለ የሰራዊቱ አባላት ለሶስተኛ ቀን መንገዶችን ዘግተው ያሉባቸው ስፍራዎች እንዳሉ ተነግሯል። ሰሞኑን የትግራይ ሰራዊት አባላት በመሠረታዊነት ከደሞዝና ጥቅማ ጥቅም ጋር የተያዙ ጉዳዮችን አንስተው እንደዚሁም የዲዲአር ሂደቱ የተሰናከለበትን መንገድ ጠይቀው ያደረጓቸው ሰላማዊ ሰልፎች አሁንም መነጋገሪያ ናቸው። የነዚህ የሰራዊት አባላት ሰላማዊ ጥያቄም ሰላማዊ ተቃውሞን የተወገዘ አድርገው በጦር መሳሪያ ከ ከሀገሪቱ ወጣቶች ጋር በበርካታ አካባቢዎች የሚነጋገሩት ብልጽግናና ደጋፊ ተደጋፊዎቹ ትልቁ አጀንዳቸውም አድርገውታል። የሆነ ሆኖ የቲዲኤፍ አባላት ለሶስት ቀናት ድምጻቸውን በግልጽ አሰምቷል። በሶስተኛው ቀንም በደቡባዊ ትግራይ ዞን የሚገኙ የትግራይ ኃይሎች አባላት በመሆኒ መንገድ በመዝጋት ወደ አላማጣና መቀለይ የሚደረግ የተሽከርካሪዎችን ጉዞ አስተጓጉለው ይዋሉ ሲሆን ከዚህ በተጨማሪም ትናንት ሙሉ ቀን ተዘግተው ያሉ ከትግራይ ምስራቃዊ ዞን አዲግራት፣ ውቅሮና አጉላ ከተሞች መቀለ የሚወስዱ መንገዶችም ዛሬም ተዘግቶ አርፍዷል። ከመሆን የናወቅሮ በኩል ወደ መቀለ የሚያስገቡ መንገዶችም እንዲሁ ተዘግተው ነበር። የደሞዝ ጭማሪና ሌሎች ጥቅማጥቅም ጥያቄዎችን ያነሱ እነዚህ የትግራይ ሰራዊት አባላትም ምላሽ እስኪሰጣቸው ድረስ በዚሁ ተቃውሟቸው እንደሚቀጥሉ ሲናገሩ ቆይቷል። በተለያዩ ቦታዎች ላይ የአካባቢ አስተዳዳሪዎች መንገድ የዘጉትን የትግራይ ሰራዊት አባላት ለመነጋገር ጥረት ቢያደርጉም ከክልሉ ፕሬዚደንት ለተላከ አመራር ካልሆነም ለሚዲያም ይሁላ አካባቢ ነጋዴዎች ቃላችን መስጠት ፈቃደኛ አይደለንም በማለት መከልከላቸውም ነው የተገለጸው። የሆኖ ሆኖ የትግራይ ክልል ፕሬዝደንት ጽፈት ቤት ትናንት ባሰራጨው መረጃ የቲዲኤፍ አባላቱ ጥያቄዎች ተገቢ እንደሆኑ በማሳወቅ የትግራይ አቅም በሚፈቅደው ሁኔታ የሰራዊቱን ጥያቄ ለመመለስ ጥረት እንደሚያደርግ ማሳወቁን መዘገባችን ይታወሳል። ዛሬ ደግሞ የትግራይ ጊዜያዊ አስተዳደር በትግራይ ሰራዊት ዙሪያም አስቸኳይ ስብሰባ ተቀምጦ እንደነበር ተገልጿል። የክልሉ ኮሚኒኬሽን ጽፈት ቤት ያሰራጨው መረጃ እንደሚያመላክተው የ ክልሉ ጊዜያዊ አስተዳደር ካቢኔም በዚሁ የትግራይ ኃይሎች ጥያቄዎች ጉዳይ ጥቅምት አምስት አስቸኳይ ስብሰባ አድርጓል። በዚህም መሰረት ከዚህ በፊት ሲዘጋጅ የነበርም የትግራይ ሰራዊት አባላት ተጠቃሚነትን የሚያረጋግጥ ረቂቅ ደንብም ወደሚመለከታቸው አካላት መመራቱን አመልክቷል። ካቢኔው የሰራዊቱ አባላት ያነሱት የደሞዝ ጭማሪም የጥቅማ ጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲልም ይፋ አድርጓል። ብልጽግና እየተሰባሰቡትን ነው የተቃዋሚ ፓርቲዎች አባላትን እያሰረና እየደበደበ መሆኑ ተነገረም። ፓርቲዎቹ አባሎቻቸው በሌሊት ጭምር እየታሰሩ እንደሆነም ገልጿል። ሰላማዊ የፖለቲካ ትግል አማራጮችን የዘጋው የሚቃወሙትን ፖለቲከኞችና ፓርቲዎችን ከፊሎችን ተላላኪ ያደረገው፣ ገሚሶችን የበታተነው፣ የቀሩትን ደግሞ ያሰረ ያሳደደና የገደለው አገዛዙ ሀገሩን የጦርነትና የመሳሪያ አንጋቾች ካደረገው ሰነባበትም። ከዛ መልሶ ደግሞ በሰላማዊ መንገድ ታገሉኝ የተበታተናቹ ፓርቲዎች ተሰባሰቡ በሚል ለበጣውን ያክልበታል። ከጀርባ ደግሞ እንዲህ ያለ ጥረት የሚያደርጉትን ያሳድዳል። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው ሲሉም አስራ አንድ የተቃዋሚ የፖለቲካ ፓርቲዎች ገልጿል። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲ አባሎችም በአርባ ምንጭ ከተማ በፖሊስ ተደብድበው በስር ላይ እንደሚገኙ የሰላም ጥምረት የተሰኘው አደረጃጀት ስራ አስፈጻሚ ተናግሯል። የፓርቲው አመራሮች ሰዎችና አባላቱ ካለፈው መስከረም አጋማሽ ጀምሮም በተለያዩ ቀናት አንድ አመራርና ሁለት አባላቱ በከተማዊ የጸጥታ አባላት በዘፈቀደ ተይዘው መታሰራቸውን የጠቀሱ ሲሆን እስራቸው የተፈጸመውም የፍርድ ቤት መጥሪያ ባልተያዘበትና በሌሊት ጭምር በመኖሪያ ቤታቸው በመግባት እንደሆነ አክሏል። በተለይም በአርባ ምንጭ ከተማ ፖሊስ መምሪያ ከታሰሩት መካከል የፓርቲ ስራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ በጸጥታ አባላት ድብደባ ተፈጽሞባቸው ለአካል ጉዳት ተዳርገው ይገኛሉ ብሏል። ብልጽግናም እንደተለመደው ከጸረ ሰላም ኃይሎች ጋር ሲቀናጁብኝ ጸጥታም ሊያደፈርሱብኝ ስለሆነ ነው ይህንን ያደረግኩት የሚል ምላሽ አቅርቧል። የአራት ኪሎ አስተዳደር በአበዳሪዎቹ ኢትዮጵያን ሊያስከሰስ እንደሚችል ተገለጸም። ይህ ክስ ከአንድ ቢሊዮን ዶላር ብድር ጋር የተያያዘ ነው። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎቹ ህጋዊ አማራጭ ሊከተሉ እንደሚችሉ አስጠንቅቋል። ኢትዮጵያ በየጊዜው ያልከፈለችው የአንድ ቢሊዮን ዶላር ዩሮ ቦንድን በተመለከተም በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁን መዘገባችን ይታወቃል። የገንዘብ ሚኒስቴር ለቀናት የቆየው ንግግር መሻ ሻል መታየቱን ቢገልጽም የአበዳሪዎቹ ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አሳውቋል። የነ አህመድ ሽዴው ተቋም የብድሩ አከፋፈል ሁኔታን ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ይፋ ያደረገውም ትናንት ነበርም። በዚህ ድርድር የኢትዮጵያ ልዑክ ዋይት ሄንድ ኬዝ የተሰኘውን የህግ አማካሪ ናም ላዛርድ የተባለውን የፋይናንስ አማካሪ ይዞ ነው የቀረበው። የቦንዱ ገዥዎችን የወከለው የአበዳሪዎቹ ኮሚቴን በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎቹ ጋር ነው። ኮሚቴው በአሁኑ ወቅት ድርድሩ ፍሬ ያልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ይፋ አድርጓል። የህግ እርምጃን ጨምሮ ሁሉም አማራጮችን እያጤነ መሆኑን እንዳሳወቀ ሮይተርስ ዘግቧል። የብልጽግናው መንግስት ይህ ድርድር ሳይሳካለት በቀረ ተመሳሳይ ዕለት አይኤምኤፍን ተጨማሪ ብድር መጠየቁ ተዘግቧል። ጄኔራሉ ካይሮ ገብቷል። ይህ የሆነ ዶናልድ ትረምፕ በአማካሪያቸው በኩል የህዳሴው ግድብ የሞት ሽረት ጉዳይ ነው ካሉ በኋላ ነው። የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዚደንት ዶናልድ ትረምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ቡሎስ ተናግሯል። የፕሬዝደንቱ አማካሪ የህዳሴው ግድብ ጉዳይ የትረምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ ስለመሆኑም ማረጋግጧል። በመጀመሪያው የፕሬዝደንትነት ዘመናቸው ዶናልድ ትረምፕ ከስምምነት እንዲደረስበት ጥረት ማድረጋቸው ይታወቃል። በማለት በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደነቃቀፉንም አስታውሷል። ዶናልድ ትረምፕ በግድቡ ሳቢያ ሀገራቸው ለኢትዮጵያ ትሰጥ የነበረው ድጋፍ ወደ 500 ሚሊዮን ዶላር የሚደርሰው እንዲቋረጥ አድርገዋል፣ ይላል የቢቢሲ ዘገባ። የፕሬዝደንት ዶናልድ ትረምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢ በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ መክረውም ነበር። ባለስልጣኑ በሰጡት ቃለምልልስ ላይ ጉዳዩ በግል ቴክኒካዊ ከመሆኑ አንጻር በተለይም በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ለአልአረቢያ ተናግሯል። በህዳሴው ግድብ ምክንያት በኢትዮጵያ በሱዳን ና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ሁኔታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚሁ እውነታ በመነሳት መገኘት አለበት ብሏል። በግብፁ ፕሬዚደንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ዶናልድ ትረምፕ ጥረት ሊያደርጉ እንደሆነ በአል አረቢያ የተጠየቁት ቡሎስ እንደ እግዚአብሔር ፍቃድ ሁለቱ መሪዎች አብረው እናያቸው ይሆናል ለዛም እየሰራ ነው ሲሉ ነው የመለሱት። የህዳሴው ግድብ ውዝግብ ለኢትዮጵያ፣ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልጓልም ብለዋል። ከቀናት በፊት የግብፁ ፕሬዚደንት አብዶል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንደሚወስዱ ዝተው ነበር። ለዚህ የፕሬዚደንቱ ዛቻ ከውዳራ ኪሎ ምላሽ የተሰጠ ሲሆን ግብጽ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያዘ በኢትዮጵያ ላይ ዘመቻ እያካሄደች እንደሆነና የአባይ ወንዝን በበላይነት ለመቆጣጠር እየሞከረች እንደሆነም በማንሳት ነው የቀረበው። ክስ የተጣጣለው በዚህ ወቅት ነው እንግዲህ። የሱዳኑ ጦር መሪ ጀነራል አብዱል ፈታል ብሮሃን ግብጽ መግባታቸው የተነገረው ጀነራል አልብሮሃን ዛሬ ወደ ካይሮ በማቅናትም ከግብጹ ፕሬዚደንት አብዱል ፈታ አልሲሲ ጋር ንግግር አድርጓል። የንግግራቸው ዋነኛ አጀንዳ ደግሞ የኢትዮጵያ ጉዳይና የህዳሴው ግድብ ስለመሆኑ የግብጽ ፕሬዚደንት ጽፈት ቤት ይፋ አድርጎታል ጽፈት ቤቱ እንዳለው ከሆነ ሁለቱ መሪዎች ውይይቱን ካደረጉ በኋላ መግለጫ ሰጥቷል በዚህ መግለጫቸውም የአባይ ወንዝን በተመለከተ የሚደረጉ ማናቸውም የተናጠል እርምጃዎችን እንደማይደግፉ መስማማታቸውን የገለጸ ሲሆን ከዓለም አቀፍ ህግጋቶች ጋር አብሮ የሚያሄድ እርምጃን ሱዳንና ግብጽን ይጎዳል የሚል አቋም መያዛቸውን አስረድቷል በተለይም የኢትዮጵያ ህዳሴ ግድብን በተመለከተ ያለ ስምምነት የአባይ ወንዝ ውኃ ላይ የሚደረገውን እንቅስቃሴ እንደሚቃወሙ በጋራ መግለጫቸው ላይ ተነስተዋል ብሏል። ሌትናንት ጀነራል አብዱል ፈታል ብርሃን አባይን በተመለከተ እኛና ግብጽ ያለን ፍላጎት ተመሳሳይ ነው ብለው ስለመናገራቸው ምን የተጠቀሰውም የተጠቀሰም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።